እዚህ ምንድር ጭር ያላል መሰላችሁ በጣም ጭር ያለ አረለ ፕሮፋይል ላይ የምትመለከቱትን ኡስታዛችንን ናፍቀነዋል በጣም ስለዚህ እስቲ ከዚህ በፊት ሲናገራቸው ከነበራቸው ንግግሮች ውስጥ ዛሬ አንዱን በጣም የወደድኩትን ንግግር ልጋብዛችሁ ሁላችሁም እስከመጨረሻው ተከታተሉት ለሌሎችም አድርሷቸው ይህ ጥሪ ለመላው የሰው ልጅ በሙሉ ስለሆነ ይህን መልእክት ለክርስቲያኑም ለሙስሊሙም ለእያንዳንዱ ሰዎች ሼር አድርጉላቸው ወደ ቪዲዮ ቀኑ ሳይመሽ የሞት ቀን ሳይመጣ አልያም ደግሞ ቂያማ ከመቆሙ በፊት ሁላችሁ ወደ አላህ የተመለሱ። አንዱን አምላክ ሕያው የሆነውን አንድ አምላክ ነው ያለው። ይህ አንድ አምላክ በአንድነቱ ላይ ሁለትነት ሶስትነት የሌለበትን በሕያውነቱ ላይ ሞት የሌለበትን በአምላክነቱ ላይ ሰውነት የሌለበትን በጥበቃው ላይ እንቅልፍ የሌለበትን በሃያልነቱ ላይ ድካም የሌለበትን ምንም የማያወዛደው አንዴ ሰው አንዴ አምላክ አንዴ የሚተኛ አንዴ የማይተኛ አንዴ የሚሞት አንዴ የማይሞት አንዴ አንድም አንዴ ሁለትም ሶስትም እየተባለ የማይባልለት አንድ ብቸኛ የሆነ ዩኒቨርስቲ የፈጠረው የዓለማትን ጌታ አላህን በብቸኝነት እንድታመልኩ ጥሬአለሁ።